ምዕራፍ 1 2009 ዓመተ ምሕረት በአዲስ አበባ ዩኒቨርሲቲ የማኅበራዊ ሳይንስ ኮሌጅ ዲን ቢሮ የመሰብሰቢያ አዳራሽ ውስጥ ጥቂት አስተማሪዎች አንድ አንድ እያሉ ይገባሉ። በሞላላው ጠረጴዛ ዙሪያ ያሉት ወንበሮች ከአስር የሚያልፉ አይመስልም። የሰብሳቢ ወንበሩ ላይ የተቀመጠው ሰው ብዕር ባነገበው የቀኝ እጁ አገጩን አስደግፎ አስተማሪዎቹ እየተንጠባጠቡ ሲገቡ ይታዘባል። ጸጉሩ እስከ መሃል አናቱ ድረስ ሸሽቷል። ምድረ በዳ የሆነውን ክፍል ለማካካስ ይመስላል የቀረችውን ግማሿን አጎፍሯታል። መጠጥ ያለው ፊቱና ራሱ ተባብረው ሰውየው በምድር ላይ ያያቸው ንጋቶች የዋዛ እንዳልሆኑ ያሳብቃሉ። ከሱ በተቃራኒ ጫፍ ላይ ተነጥላ ባለችው ወንበር ላይ የተቀመጠው ወጣት አቀርቅሮ ወረቀቱ ላይ ጫር ጫር ያደርጋል የእሱ ፀጉሩም እንደ ሰውነቱ ሙሉ ነው ትንሽ ቆይቶ ሰብሳቢው ተሰብሳቢዎችን በአንገቱ ንቅናቄ እንደ መቁጠር አደረገ እሱን ጨምሮ ስምንት ደርሰዋል ሰባት ወንዶችና አንዲት ሴት ክቡራን ባልደረቦች ብሎ ጀመረ። እንኳን ደህና መጣችሁ። በቅድሚያ አብዛኞቻችሁ በሰዓቱ ስለደረሳችሁ አመሰግናለሁ። ሁልጊዜ ልምድ ልናደርገው የሚገባ ነገር ነው። አሁንም ብዙ ጊዜ ሳናባክን ወደ ጉዳያችን ለመግባት እንደምታውቁት፣ የአንጋፋው አዲስ አበባ ዩኒቨርሲቲ ፕረስ በአገሪቱ ታሪካዊ ማህበራዊና ኢኮኖሚያዊ ፋይዳ ያላቸው መጽሐፍትን በማሳተም ይታወቃል። ከዩኒቨርስቲው ማኅበረሰብም ይሁን ከውጭ የሚቀርቡ ረቂቆችን እንደኛው ባሉ ኮሚቴዎች ያስገምግሞ የአሳታሚው ቦርድ ሲያምንባቸው ለህትመት ያበቃል። ዛሬም ለመሰብሰባችን ምክንያቱ ይኸው ቦርድ የቀረበለት አንድ ረቂቅ ላይ ያለንን ግምገማና አስተያየት እንድንሰጥ ስለጠየቀን ነው በኮሚቴያችን አስተያየት እንድንሰጥበት የቀረበልን ረቂቅ የዚሁ ዩኒቨርሲቲ አስተማሪና ለእኛም ባልደረባችን በሆኑት በአቶ ልዑል መስፍን የቀረበ ነው። ርዕሱም ኢትዮጵያ ትዋሻለች የሚል ሲሆን ከታሪክ ዘርፍ የሚመደብ ነው ብሎ ለአፍታ ተሰብሳቢዎቹን እየቃኘ በምጸት ፈገግ አለ። ሌሎች አንድ ሁለቱም አብረውት ሲፈገጉ ከሁሉም አንጋፋ የሚመስሉት ኮስማና አስተማሪ ድምፃቸውን አውጥተው በግርምት ሳቁ። ሰብሳቢው ቀጠለና፣ ረቂቁን ሁላችንም እንዳነበብነው ተስፋ አደርጋለሁ። የዩኒቨርሲቲው ፕሬስ አሰራር የሚያስገድድ ባይሆንም ረቂቁን ያቀረቡት በአጠገባችን ያሉ ባልደረባችን በመሆናቸውና ከእናንተ የኮሚቴው አባላትም ባለቤቱን አግኝተን አንዳንድ ጉዳዮችን ማጥራት እንፈልጋለን የሚል አስተያየት ስለመጣ ይኸው ዛሬ አቶ ልዑል በመካከላችን ተገኝተዋል፣ አለ በቀኝ እጁ ከፊት ለፊቱ ሲጽፍ የቆየውን ወጣት እያመለከተ። ስለዚህ ከአሁን ጀምሮ ያለንን አስተያየትና ጥያቄ ለባለቤቱ ማንሳት እንችላለን ማለት ነው። ከዚያ በፊት ግን ጥያቄና መልስ ሳንጀምር ምናልባት ልዑል የምትለው ነገር ካለ፣ አለ ዐይኑን ወደ እሱ ልኮ እየጠበቀው። ሁሉም ተከትለውት ዐይናቸውን ወደ ልዑል ወረወሩ። አይ የለም፣ አለ ልዑል ብቻውን ከትልልቅ ሰዎች መሃል እንደተገኘ ብላ ብላቴና በእፍረት ፈገግ ብሎ፣ በጥያቄና መልስ መልኩ ብንነጋገር ይሻላል ብሎ ጨረሰ። ቅድም የሳቁት ሽማግሌ የናፈቁት ጊዜ የደረሰላቸው ይመስላል። ሰብሳቢውን ሳይጠብቁ እሺ ባክህ ልጅ ልዑል፣ እንዴት ያለች ርዕስ መርጣህልጃል! እስኪ ምን ማለት እንደ ፈለግክ በቃል አስረዳና መጽሐፍህን ሁላችንም አንብበነዋል። በእኔ በኩል ከሁሉም በላይ የመረጥከው ርዕስ ጥያቄ የሚያስነሳና ብዙ የሚያወያይ ሆኖ አግኝቸዋል። ከአንዳንድ ባልደረቦች ጋር ስንነጋገርም ተመሳሳይ ስሜት እንዳለ ነው የተረዳሁት። አንድ ሰው እንዲህ ያለች ቆፍጣና ርዕስ መርጦ ሲያበቃ በሚገባ ካልተከላከለና ኮሚቴውን ካላሳመነ በራሱ ላይ እንደ ማስቆጠር ይሆንበታል አሉ። ቅድም የጀመሯት ፈገግታቸው ከፊታቸው ላይ ሳትጠፋ እሺ አመሰግናለሁ፣ ዶክተር አለ ልዑል ወደ ሰብሳቢው እያየ ከዚያም ለአፍታ ወደ ጠየቁት ሽማግሌ መልከት ታደረገና መልሶ ዓይኖቹን ጠረጴዛው ላይ ተክሎ ፕሮፌሰር፣ ባጭሩ ኢትዮጵያ ተዋሻለች የሚለው ርዕስ በሀገራችን ውሸት ማስበሰልና አድርባይነት ስር እየሰደዱ ህልውናችንን የሚፈትኑ የጊዜያችን ዋነኛ ጠላቶች ሆነውብናል የሚል መልእክት ያዘለ ነው። ይሄም የሚሆነው ከሥልጣንና ከገንዘብ መንደር ለመድረስ ሲባል ነው። ረቂቁ ውስጥ ያሉት ታሪኮችም የሚደግፉት እሱን ነው። ገንዘብና ሥልጣን ወዳድነት አገሪቱን አብዝቶ እየጨቆናት ወገቧን የሚሰብር ሸክም ሆኗል። ከጥንት የምንታወቅበት ለእውነት ሟችነታችን እየተሸረሸረ ህሊና እየተደቆሰ ሆድ በህሊና ላይ እየሰለጠነ ውሸትን እየሸለምን እውነትን እያሸማቀቅን ለመጪው ትውልድ ራሱን በራሱ የሚያንቅበትን ሲባጎ እያቀበል ነው ለማለት ነው ሲል በትልልቆች መሃል መገኘቱን እየረሳ ራሱን እየሆነ ነበር። ሁሉም ዐይናቸውንም ጆሮአቸውንም ሰጥተውታል። ልጆቻችንን ከስልጣን ከገንዘብና ከዝና የሚያገናኝ አቋራጭ ሁሉ መንገድ ነው እያልናቸው፣ የስንቱን ድሃ ጎጆ እየደፈጠጡ የራሳቸውን ኑሮ ማቅናትን እንደ ነውር አይቆጥሩትም። ከግብር ይልቅ ሰውን በንግግርና በመልክ እያጸደቅን አገሩ ሁሉ አፍ ብቻ እያደረግነው ነው ሲል ሽማግሌው ፕሮፌሰር ጸጥታውን ላለማደፍረስ ሲሉ ልታመልጣቸው ያለች ሳቃቸውን ባጭር አፈኗት። አሁን እንደ ጥንቱ የሰው ወርቅ አያደምቅ ተብሎ ለባለቤቱ አይተው እንዲያደምቅ ተስማምተናላ። በሐቅና በእውነተኛ ሚዛን መነገድ፣ ጉቦ ሳይቀበሉ በታማኝነት መሥራት እንደ ኋላ ቀርነት ተቆጥሮ የዘንድሮ ኑሮ በዘዴ ሸንገላ ሆኗል። ዛሬ የሰጋ ቱራ እንጀራ የሚያጠግብ ነጋዴ የባዕድ እንስሳ ሥጋ የሚያስኮመኩም ባለምግብ ቤት፣ ከደሞዙ በላይ ለማትረፍ ሲል ነገ እንደሱ መኖር በሚወዱ ወገኖቹ ላይ የሚደረመስ ሕንፃ የሚገነባ መሐንዲስ በየዕለቱ ሰምተን እንደ ዋዘ የምናልፋቸው ነገሮች ሆነዋል። ትምህርትን እንጂ ስብዕናን አንለካምና ብዙ ልብ አልባ አረመኒ ምሁራንና የመንግሥት ሥራ ኃላፊዎችን እያፈራን በደረሱበት ሁሉ ሰው ሲያስለቅሱ እያየን ነው። ብሎ ለአፍታ ሁሉም በፍጹም መደመም እያዳመጡት እንደሆነ አስተዋለ። እንደዚህ የመሳሰለ እንደ ማኅበረሰብ የገባንበትን ዝቅጠት ለማሳየት ነው ለረቂቁ ይሄን ስያሜ የሰጠሁት አለና ዐይኑን ወደ ጠየቁት ፕሮፌሰር ሲመልስ ትንሿ ፊታቸው በእርካታ የተጥለቀለቀች መሰለው። ልቡ በኩራት ልትፍታታ ጀመረች። ወዲያው ግን ኢትዮጵያ ተዋሻለች ስትል አባዩንም ንጹሑንም በአንድ መጅ መዳመጥ አይሆንብህም አሉ አንደኛው አስተማሪ ቆጣ ብለው። ቀጥለውም ሌላ መግቢያህ ላይ የታሪክ አባት የሚባለው ሄሮዶተስ ስለ ጥንታዊ አቢሲኒያውያን እንደዚህ አለ ትለናለህ አሉና ከፊታቸው ያለውን የረቂቁን ቅጅ ገለጥ አድርገው ሁለተኛው ገጽ ላይ ማንበብ ጀመሩ። የአባይ ምንጭን መንደራቸው ያደረጉ ብልሆች ባለረጅም ዕድሜዎች ወጋቸውና ሥርዐታቸው የሰው ልጆች የተትረፈረፈ ሰላም፣ ደስታና ብልጽግና የጠገቡበትን ወርቃማ ዘመን የሚወዳደር ድግሳቸውና ግብራቸው በአምላክ እንኳን የሚወደድላቸው ባለድንቅ ግብረ ገብ ፍጥረታት ናቸው ብለው ከነባባቸው ቀና አሉ። እንግዲህ ይህን ያለው ሄሮዶተስ የታሪክ አባት ነው የሚባለው ሁሉ የውሸት አባት ነው የሚሉትም እንዳሉ አትርሳ። ሐሳባችንን የእሱ ድምዳሜ ላይ ጥለን ጥንት ይህ ነበረን አሁን ግን አተነዋል ለማለት ዋትስ አወር ያርድስቲክ አሉ። ዶክተር ከሁለተኛው ጥያቄው ለመጀመር ብሎ ጀመረ፣ ልዑል ሰውየውን እያየ። የሄሮዶተስን ጉዳይ ያነሳሁት መድረስ ያለብንን ግብ ለመለካት እንጂ ሄሮዶተስ ስላለው ብቻ አይደለም። አለውም አላለውም ስለሚጠቅመን ነው። እሱ አለ እንደተባለው አልነበረንም ብለን የምናምን ብንኖር እንኳን ዛሬ እንደሚያስፈልገን ማመናችን በቂ ነው አለ፣ የበለጠ መረጋጋት እየታየበት ሄሮዶተስን ትተን እኮ የእኛው መንግሥትም በሌላ ቋንቋ የሚለው ይሄንኑ ነው በየመድረኩና በየመገናኛ ብዙሃኑ ሕዳሴ ሲባል እንሰማ የለ እንግዲህ በፊት የነበረ አሁን ግን የተዳፈነ ወይም የጠፋ ሆኖ መታደስ ያስፈለገው ነገር ቢኖር ነው ህዳሴ የተባለው እርግጥ ነው መንግሥት ሕዳሴ ሲል የበለጠ ኢኮኖሚያዊ አንድምታ እንዳለው አውቃለሁ ነገር ግን የቁስ ህዳሴ እንደሚያስፈልገን ሁሉ በግብረ ገብና በመንፈስ ህዳሴ ካልተደገፈ መሃል መንገድ ላይ የገነባነውን ቁስም በአንድ ጀንበር ስናወድመው ሀይባይ አይኖረንምና አብሮ በጊዜ ሊታሰብበት ይገባል ለማለት ነው። ብሎ ቀጥሎ የሚናገረውን ለማሰናዳት ለአፍታ በጥሞና ቆየ። በደፈናው ኢትዮጵያ ትዋሻለች ያልኩት ደግሞ በሁለት ምክንያቶች ነው። አንደኛ ውሸትና ጥቅመኝነት ያለ ሀይ ባይ ቢሮዎቻችንን፣ ገበያዎቻችንንና ትምህርት ቤቶቻችንን ተቆጣጥረዋል። ቤተ እምነቶቻችን እንኳን ሳይቀሩ የችግሩ ሰለባ ሆነው ጠንቁ እንደ ሰደድ እየለበለበን ነው ለማለት እንጂ እያንዳንዱን ኢትዮጵያዊ ይገልጻል ብዬ አይደለም። አገሬ ዛሬም ከሆዳቸው ሕሊናቸውን የሚያከብሩ እውነትን ተናግረውና ኖረው ከመሸበት የሚያድሩ ቆራጥ ልጆች እንዳሉ ታውቃለሁ። ሁለተኛው ምክንያት ደግሞ እንዳያችሁት ረቂቁ በዋነኝነት የሚያተኩረው ላልተገባ ጥቅማቸው ሲሉ የመንግሥት ሥልጣንን የሚያሳድዱ ሰዎች ላይ ነው። ከሰዎቹ ኃጢአት ባልተናነሰ ደግሞ ሽንገላቸውን ተቀብለው ሥልጣን ሲሰጧቸው የኖሩ ተከታታይ መንግሥታትንም ተጠያቂ ያደርጋል። እንደዚህ አይነት ሰዎች ከንጉሡ ጊዜ ጀምሮ እስካሁን ድረስ ለበርካታ ዐሥር ዓመታት የሚያሸንፉትን በማስፈራራት ለማይችሉት ደግሞ ለጥ በማለት የመንግሥትን ሥልጣን እየተቈናጠጡ በሥልጣናቸው የሚፈጽሙትን ብልግና የሚተርክ ሲሆን ይኸው ባሕሪ ደግሞ ከታች ቀና ብሎ በሚያያቸው ትውልድ ዘንድ እየተጋባ የአገር መልክ እየለወጠ እንደ መጣ ለማሳየት ነው። ተወደደም ተጠላም እነዚህ ሰዎች አገርን ይወክላሉ። ለዚያ ነው ኢትዮጵያ ያልኩት። መቼም በአንድ አገር ውስጥ የመንግሥትን ያህል የአገር ነጸብራቅ የሆነ ተቋም የለም። በዚያው ልክም የመንግሥትን ያህል ስንዴውን ሊያለማ እንክርዳዱን ሊነቅል የሚችል ባለሥልጣን የለም። መንግስታት የምትዋሸውን ኢትዮጵያ በመፍጠር ድርሻ እንደነበራቸው ሁሉ እውነተኛዋን ኢትዮጵያ ለመፍጠርም ቀዳሚ ምሳሌ ሊሆን የሚገባው መንግስት ነው። ይህን ሚናውን የሚወጣው ደግሞ አድርባይነትንና ጉበኝነትን በእውነት የሚጸየፍ ስርዓት በመፍጠር ነው። የመንግስት ሰራተኝነት ህዝብን ለማገልገል እንጂ በተገልጋይ ዋጋ ራስን ለመጥቀም እንዳልሆነ አምኖ ሲያሳምን ነው። መንግስት ጥቅመኞችን በመንሽ እየበተነ አውራ ሆኖ ይመራል። ከዚያ መንጋ ፈሩን ይከተላል። በ19ኛው ክፍለ ዘመን መገባደጃ ገደማ የኦቶማን ኢምፓየር ግራንድ ቫይዘር ወይም በዘመናዊው አጠራር ጠቅላይ ሚኒስትር የነበረ በቅጽል ስሙ እንግሊዝ ሰይድ የተባለ ሰው ኢምፓየሩን ለማደስ በተነሳ ጊዜ እንደዚህ አለ። አድቫንስመንት ኦፍ ስቴት ካን ኦንሊ ቢ ሴክዩርድ ትሩ ኖሌጅ ኤንድ አፕራይትነስ ፒፕል መስት ቢ ቤተር ኤዱኬትድ ስቴት መስት ቢ ሞር ጀስት ኤንድ ሌስ ኮረፕት ብሎ የረቂቁ ሽፋን ላይ በእጁ ጫርጫር ያደረገውን የእንግሊዘኛ ጽሑፍ አነበበ። እንግዲህ እዚህ ላይ አስቀድሞ የራሱን ሰፈር ከጉቦ የጸዳ በማድረግም ሆነ ህዝቡን ቀጥተኛና እውነተኛ እንዲሆን በማስተማር ረገድ የመንግሥት ሚና አይነተኛ ነው። ካለበለዚያ ሕዳሴ ሕልም ይሆናል። እንግሊዝ ሰይድ ከላዩ በነበረው ሱልጣን ድክመትና ስር ሰዶ በነበረው ጥቅመኝነት የተነሳ ፋታ ስላላገኘ እንዳሰበው ማደሱ ሳይሰምርለት ኢምፓየሩ በነ እንግሊዝ እየተዋጠ መጣና መጨረሻ ላይ ተፈረካከሰ ብሎ እንደጨረሰ ለማሳወቅ አይኖቹን ሰብሳቢው ላይ አርግቶ ዝም አለ። ሰብሳቢውም መድረኩን ተቀብሎ ለሌላ ሰው ሊያስተላልፍ መቃኘት ሲጀምር ከልዑል በስተቀር በክፍሉ ውስጥ ካሉት ሁሉ ወጣት የሚመስለው አስተማሪ እጆቹን በደረቱ ትይዩ አንስቶ ለኦሌ ረቂቁን አንበቤ በጣም ነው ደስ ያለኝ። ለየት ያለ ጥሩ እይታ ነው። አስቸጋሪ የሚያደርገው በዩኒቨርሲቲው ፕሬስ ደንብ መሠረት የመረጃ ምንጭህን በማያሻማ ሁኔታ ማሳየት የሚጠበቅብህ መሆኑ ነው። እሱን አድርገሃል ለማለት ይከብዳል። ወይ ግለ ታሪክ አይደለ፣ አሊያም የአካዳሚክ ደንቡ እንደሚያዘው በመረጃ ተጣቅሶ የተጻፈ ታሪክ አይደለም። ተአማኒነቱ ላይ ጥያቄ ሊያስነሳብህ ይችላል አለ። እንዳያችሁት የመረጃ ምንጩ ያልታተመ መዝገብ መሆኑን አንድ ጊዜ ጠቅልዬ የረቂቁ መግቢያ ላይ ገልጫለሁ አንዳንድ ታሪኮችንም በሕጋዊ የማኅተምና የፊርማ ማስረጃ ጭምር ለማስደገፍ ሞክሬያለሁ። እንግዲህ ችግሩ ዛሬ የጀመረ አይደለም። እኔና ቤተሰቦቼ ዛሬ የምናየው የአድርባይነትና የጉበኝነት ዘር በገሃድ የተዘራበት አንድ ታሪካዊ ወቅት አለ ብለን እናምናለን። እሱም ሁለተኛው የጣሊያን ጦርነት ነው። ወቅቱ ውሸት በመንግሥት ደረጃ የተሸለመችበት ነው ለማለት ይቻላል። ከዚያ ጊዜ ጀምሮ በብዙ እያፈራ የመጣውን አድርባይነትና ስልጣን ወዳድነት የመዘገበ ለሰባ ዓመታት ገደማ የተደራጀ መረጃ አለኝ። እሱን የጻፍኩት በተጨማሪም ብሎ ሊቀጥል ሲል መምህራኑ እርስ በእርስ ሲተያዩ አይቶ ጋባ አደረገው። ውሸታም የሚሉት መሰለው። በዚህ ጊዜ ሽማግሌው ፕሮፌሰር ጣልቃ ገብተው ያው አንተም ተዋሻለች ያልካት ኢትዮጵያ ሰለባ እንዳልሆንክ ተስፋ አደርጋለሁ ሲሉ ሁሉም ሳቁ። ራሱም ሳቀና አይ ፕሮፌሰር እውነቴን ነው። አስፈላጊ ከሆነ አምጥቼ ማሳየት እችላለሁ። ዕድሜ ስንት ዓመት ነው? ፕሮፌሰሩ በመታዘብ ጠየቁ። ሰላሳ አራት ሲል ተቀብለው ዝም አሉ። ለማህበረሰባችን የሚሰጠው ተጨባጭ ጥቅም ምንድን ነው? ዋናው መመዘኛ መስፈርት እሱ ነውና፣ ሰብሳቢው በተራው ጠየቀ። ጥቅሙ ግልጽ ይመስለኛል። የሳትነውን የሐቀኝነት ጎዳና ተመልሰን እንድንይዘውና ለየትኛውም የውጭ ወራሪ ያልተንበረከክን ጀግና ሕዝቦች ራሳችንን በራሳችን እንዳንፈታ የማንቂያ ደውል ለማሰማት ነው ብሎ ንግግሩን ባጭር ሲቀጨው ፕሮፌሰሩን ጨምሮ ጥቂት አንገቶች በድጋፍ ሲነቀነቁለት አየ። ከዚህ በኋላ የሚጠይቅ ሳይኖር ሁሉም የመጨረሻ ንግግሩን የሚያሰላስሉ መስለው ዝም ብለው ሳሉ፣ እኔም ለህ ልጅ ልዑል አሉ ፕሮፌሰሩ። ተራ ጠብቆ ሰብሳቢ ያስፈቅዶ መናገር ብዙም የሚሳካላቸው አይመስልም። በጽሁፍህ መደምደሚያ ላይ ያሰፈርካት ግጥም አንተን ትወክላለች። አያቴ አባቴ እኔ እያለ በአንደኛ መደብ ስለተጻፈ ነው? በተወሰነ መልኩ አዎ፣ ነገር ግን ከእኔው ይልቅ በአጠቃላይ ላለፉት ብዙ ዐሥር ዓመታት በአገራችን ትውልዶች መካከል እያደገ የመጣውን የጠቅመኝነት ቅብብሎሽ እንድትገልጽ የተቋጠረች ናት ሲል ቀበል አድርገው! አንተው ራስህ ነህ እንዴ ባለቀኔው? እኔና የዘመኔ ሰዎች ግን ክፉኛ ሳንቀየምህ አልቀርንም። የምንኰራራበትን የሦስት የመንግሥት ዕድሜ እንዲህ በአምስት መስመር ብቻ ታቆነጃታለህ ብለው በቀል ገሠጹት። ቤቱ በሳቅ ተፍታታ። ቀጠሉና ከልብ በሚመስል ድምፅ በእውነቱ ግሩም ስንኝ ናት። እንዴት ልቤን ደረሰችኝ መሰለህ! ጽሑፍህን ቀደም ብዬ ማንበብ ጀምሬ ደስ እያለኝ ሰነበትኩ ገጥሟ ላይ ደርሼ ማታ ካነበብኳት በኋላ ከተሰማኝ እርካታ የተነሳ ለጥቂት ጊዜ እንቅልፍ እምቢ ብሎኝ ነበር የሐሳብ ውቅያኖስ ውስጥ ጣለችኝ ሌላ ጊዜም እንደዚህ ትገጥማለህ ማለት ነው አባቴ አንዳንዴ በል ሲለው ቀልቡን የማረከውን ጉዳይ በስንኝ የመከተብ ልማድ ነበረው የዚች ግጥም መነሻም እሱ ሲሆን የኔን ዘመን እንድትጨምር ተደርጋ ትንሽ ተሻሽላለች፣ አለ ልዑል ፈገግ ብሎ። እስካሁን ምንም ካልተናገሩት ውስጥ ብቸኛው ባለመነጽር አስተማሪ ረቂቅህ በአንድ ቃል ሲጠቃለል በአገሪቱ ክሊፕቶክራሲ ሰፍኗል እያልከን ነው? ብለው መፍታታት የጀመረውን ክፍል እንደገና ወደ ቁም ነገር መለሱት። ልዑል ጥያቄውን ቀድሞ ያሰበበት አይመስልም። ትንሽ ሲያመነታ ቆየና አንገቱን በአሉታ ነቅንቆ አለመስማማቱን በቃላት ለመደገፍ እንዲህ አለ። እንደሱ ለማለት አልችልም። እንደምታውቁት አንድ መንግሥት ክሊፕቶክራት ነው የሚባለው ዘረፋን እንደ ዋና ሥራው አድርጎ ሲይዝ ነው። በሌላ አባባል አገር በተደራጀ ማፊያ ሲመራ እንደማለት ነው። ነገር ግን ሙስና ስላለ ብቻ አንድ መንግሥት ክሊፕቶክራት ነው ማለት አይቻልም። ክሊፕቶክራት በሆነ መንግሥት ውስጥ መሠረተ ልማት፣ ግድብ፣ መንገድ፣ ጤና ጣቢያ፣ ትምህርት ቤት ብሎ ነገር አጀንዳ አይደለም። በተቻለ ጥረት ሁሉ የአገርን ሀብት በጥቂት የማፊያው ቡድን አባላት መካከል እርስ በእርስ መከፋፈል ነው እንጂ ሕዝብ ጉቦ ሳይሰጥ አንዳች የመንግሥት አገልግሎት ማግኘት እንደ ሎተሪ ይቈጠራል። በዚህ ዓለም አቀፍ መለኪያም ሆነ በራሴ ግምገማ እዚያ ደርሰናል አልልም። እንደሱ ብሎ መደምደም ጥቂትም ቢሆኑ በእውነት የሚደክሙ መሪዎችና በዐይናችን የምናየውን ፍሬያቸውን ዋጋ ማሳጣት ይሆናል። አሁን በያዝነው መንገድ ከቀጠልን ግን ስጋት መሆኑ አይቀርም። ከዚህ ውጭ ግን ክሊፕቶክራሲ የመንግሥታት መገለጫ ነው። የረቂቁ ትኩረት ግን ሙሉ በሙሉ መንግስት፣ ወይም ሌላ አንድ ቡድን ላይ ብቻ ያነጣጠር አይደለም፤ የእያንዳንዱ ግለሰብ መልክ ጉዳይ እንጂ። እርግጥ ነው የግለሰቦች መልክ ነው የቡድን መልክ የሚሆነው። ስለ ቡድን መልክ ከሆነም ደግሞ የምናወራው ስለ መንግሥት ብቻ ሳይሆን ስለ አገር ይሆናል። ምክንያቱም ጥያቄው የሕዝብ ማንነት ጥያቄ ነው፣ የአገር መገለጫ ጥያቄ ነው። ጉዳዩ በመንግስትም ይሁን በሌላ መስክ የተሰማራ ግለሰብ ፍትሐዊ ያልሆነ ትርፍን ስለማሳደዱ ነው። ከክሊፕቶክራሲ ይልቅ ባንዳነት ይለዋል። ረቂቁን ለመጻፍ የተጠቀምኩበት ታሪካዊ ሰነድ ሰነዱ መነሻውን ካደረገበት ታሪካዊ ክስተት በመነሳት ጥያቄው ዛሬ ባለሥልጣናቱን ከሚኮንነው ተራ ዜጋ ውስጥ የነሱን ቦታ ቢያገኝ ስንቱ እነሱን ከሚነቅፍበት ነገር የተለየ ያደርጋል ነው። እዚህ ጋር መንግሥት እንደ ቡድን ጥቅመኝነትን በመቅጣትና የራሱን መንደር በማጽዳት ትውልዱ ሊፈስበት የሚገባውን ትክክለኛ ቦይ የመቅደድ ኃላፊነቱን ይወስዳል። ከቁልቁለቱ መመለሻው መንገድ እሱ ብቻ በመሆኑ ነው መንግሥት የታሪኩ ዋነኛ ተዋናይ የሚሆነው ቢሮውን ለምንወዳት ሀገራችን የማን ሆነው የለም በሚል መፈክር አድምቆ ሲያበቃ፣ አንድ ፍትሕ ፈላጊ ዜጋ ወደ ቢሮ ሲመጣ ያለ እጅ መንሻ የማይፍታታ አልያም በግልምጫና በማን አለብኝነት አውላልቶ ፍዳን አብልቶ የሚመልስ የቀበሌ ሹም በበዛበት መንደር ያላስለማውን አስለምቻለሁ፣ ያላስቆፈረውን አስቆፍሬያለሁ፣ ያላስመዘገበውን አስመዝግቤያለሁ እያለ ዐይኑን በጨዋጥቦ የሚቀጥፍ ለዚህ አድራጎቱም የሚሸለም የሥራ ኃላፊ በምናይበት ሰፈር የቱን ምሳሌ አይቶ የቱን ለእውነት የቆመ ንጉሥ ፈርቶ ሕዝብ አካሄዱን ያስተካክላል አለና ትንተናውን ጨረሰ። እውነት ብለሃል ልጅ ልዑል ብለው ተቀበሉት ፕሮፌሰሩ። ደስታቸው ገለልተኛ የመሆን ኃላፊነታቸውን ጥሶ ታየ። በንጉሥ መንደር ያለ አባይነት እንዳልከው ቀስ በቀስ የህብረተሰብን እሴት ከማስጣልም ባለፈ በአጭር ጊዜ ውስጥ የሚሊዮኖችን ሕይወት እስከ መቅጠፍ የሚያደርስ ኃይል አለው። በማኦ ጊዜ በቻይና ግሬት ሊፕ ፎርዋርድ የተሰኘ ለእብደት የቀረበ ፖሊሲ ነበር። የዚህ የእኔ ትውልድ የሰውየውን ትንሿን ቀይ መጽሐፍ በሚያመልክበት ዘመን መሆኑ ነው። ፖሊሲው አገሪቱን በአንድ ሌሊት ወደ ኢንዱስትሪ ለማሸጋገር ሲባል ሁሉም ቻይናዊ እርሻውን ትቶ በየጓሮ ብረት እንዲቀጠቅጥ የሚያስገድድ ነበር። ታዲያ ሁለት ሦስት ዓመት ባልሞላ ጊዜ ውስጥ ወደ 20 ሚሊዮን የሚሆኑ ቻይናውያን ረግፈዋል። የሚገርመው ይሄ ሁሉ እልቂት ሲደርስ ሊቀመንበር ማኦና አጠገባቸው ያሉ መሪዎች አለማወቃቸው ነው። ከፖሊሲው መንሻፈፍ ባልተናነሰ እልቂቱን ያባባሰው ደግሞ አሁን በእኛም መንደር እየተለመደ የመጣው የሐሰት ሪፖርት ነበር። ገና በእንጭጩ በችግሩ ላይ ለመረባረብ እንዳይቻል ሊቀመንበሩ ሁሉ የሰመረ ነው የሚል የካድሬ ሪፖርት ይቀርብላቸዋል። እሳቸውም በአብዮተኝነት ስኬት አብጠው በደመና ላይ የሚንሳፈፉበት ጊዜ ስለነበር ተራው ቻይናዊ በየዕለቱ የሚረግጠውን መሬት ሳይረሱት አልቀሩ። ከዚያ በኋላ የበለጠ አስተማሪ አስተማሪ የሚሸቱ አንድ ሦስት ጥያቄዎችን አስተናግዶ ስብሰባው ተበተነ። ልዑል ከሕንፃው ምድር ቤት መታጠቢያ ደርሶ እጁን እያደራረቀ ሲመለስ ሽማግሌው ፕሮፌሰር ገና ከፎቁ መውረዳቸው ነበር በቀኝ እጃቸው መደገፊያ ዱላቸውን በግራ እጃቸው ደግሞ ሲጋራቸውን ይዘው የሚረግጡትን በቀስታ እየመረጡ ወደሱ መጡ። ባይሰማውም የሆነ ነገር ያጉተመትማሉ። ለአፍታ በሐዘኔታ ተመለከታቸው። እንዲህ ሲጓዙ ባያቸው ቁጥር በቴሌቪዥን ሲያያደገው መንግሥቱ ኃይለ ማርያም የወታደር መለዮን ለብሶ ደም የተሞላ ኮዳ ከመሬት አጋጅቶ ሲያፈስ የሚያሳየው የቀይ ሽብር ይፋፋ ምስል ይመጣበታል። በደርግ ጊዜ የእድገት በህብረት ዘመቻን ተቃውመሃል፣ ተማሪውንም አሳድመሃል ተብለው ታስረው እግራቸው ሰሎ እንደወጡ ሰምቷል። ራመድ ራመድ ብሎ ሲቀርባቸው፣ አንተ ጉብል፣ እንዴት አንጀቴን አራስከው! አንዳንዶቹ ገብቷቸው ሳለ ሊያጣጥሉህ እንደሚችሉ ስለገመትኩ ነው አውቄ ርዕሱ ላይ ጥያቄ ያነሳሁት። ጽሑፍህን አንብበው ካልተዋጠላቸው እዚያው ፊት ለፊታቸው እንድታሽራቸው ብዬ ነው። ውስጥ እስጡን ላግዘህ ታጥቄ ነበር አሉ። ደገፍ አደረጋቸውና በክብ በተሰራው የኮሌጁ ህንጻ መካከል ላይ ከሚገኘው የተማሪዎች መተከዣ አድርሷቸው ጎን ለጎን ተቀመጡ።